ፕሮግራም ተከታታዮች ዛሬ ደግሞ ይጀላቸው የቀረብኩት ከባሌ ሮቤ ለመጡ ደንበኞቼ የአቀረብኳቸውን ጊደሮች እንድታዩ ነው። ለመግዛት ከዛ ጀምረው በተለያየ ዩቱብ ቻናል አይተውን ወደኛ ስለመጡ እነዚህን ጊደሮች አምስት ጊደሮች ናቸው የሚመርጧቸው። አምስቱን ጊደሮች አብረን እነሱ ይዘው ከመጡት ዶክተር ጋር አብረን የበላቸውን የጤና ሁኔታ ካሉት ጊደሮች ላይ አንድ በአንድ እንመርጣለን። ይቺ ሰባተኛ ወር የገባች ጊደር ናት። ይቺኛውም ሰባት ጨርሳ ወደ ስምንት ገብታለች። ያችኛዋ ሰባት ወር ናት። ስለዚህ እያንዳንዳቸው የምንመርጣቸው ጊደሮች ያላቸው የጤና ሁኔታ፣ የዝርያቸው ሁኔታ፣ እዛ ባሌ ሮቤ ከሄዱ በኋላ የሚሰጡት የወተት ምርት፣ የፅንሳቸው ጤናማ አቀማመጥን በሙሉ አንድ በአንድ በደንብ እናያለን። እንግዲህ ጊደሮች ላይ በአብዛኛው ከፍተኛው በጣም ጥንቃቄ የምናደርገው በተለይ እርግዝናቸው ከስድስት ወር በላይ መሆን መቻል አለባቸው። የተለያዩ ክትባቶችን ሊወሰዱ መሆን መቻል አለባቸው። በጥሩ ጤንነት ላይ የሚገኙ መሆን መቻል አለባቸው። አሁን አሁን በጣም በበርካታ እርባታዎች ላይ በከፍተኛ ሁኔታ እየተሰራጨ ያለው በተለየ ጡት ላይ እንደ ፓፒሎማ ቫይራል ዲዚዝ ነው። እነዚህ ጊደሮች ላይ እና ላሞች ላይ አይታይም። ፓፒሎማ በጣም ቆንታንቸስ ነው፣ ተላላፊ ነው ከአንድ ላም ወደ ሌላ ዓላም ነጠብጣብ ነገር ላይ ቁስላለው ላሞቹ፣ በተለይ በሚታለውበት ወቅት በከፍተኛ ሁኔታ ኃይለኛ ህመም አለው፣ ቁስል አለው። ስለዚህ እጅግ በጣም ተላላፊ ስለሆነ እያንዳንዳቸውን ጡታቸው ላይ ያችግር አለው የለም ወይ በደንብ እናያለን። እንግዲህ እችን ጊደር ደግሞ አሁን ያለችውን ስናያት ስምንተኛ ወር ገብታለች። ሌሎቹም እንደዚሁ እንደምታያቸው አንድ በአንድ የምናሳያችሁ ለምንድን ነው ነገ ከነገ ወዲያ እናንተም ወደ እኛ ስትመጡ እንደነዚህ አይነት ጤናማ ጊደሮችንና የፐርሰንት መጠናቸው ከፍ ያሉ የወተት እርባታ መክፈት ስትፈልጉ ወደ እኛ እንድታናገሩን በዚህ መሰረት እንደምንሰራላችሁ በዚህ መሰረት እንደምናገዛችሁ ለማወቅ ነው። የጦታችሁን አቀማመጥ አህናት ሆሚያችሁን አይታችሁ እንደሆነ በስትክክል የተስተካከለ ነው። አጥንታቸው የተንሻፈፉ ሁሉም እያንዳንዳችሁ ሲራመዱ ጤናማ እንቅስቃሴ ነው ያላችሁ። በተለይ በአሁን ሰዓት በሀገራችን ከፍተኛ ወረርሽኝ የገባው የዜ ኤፍ ኤም ዲ ስትሬን ለየት ያለ ስትሬን ነው። ስለዚህ ውስጥ መግባት የለበትም ማንም ሰው። ወደ እርባታ ላይ ከገባም ደግሞ በደንብ መነከሪያ ተዘጋጅቶ በመናከሪያ ውስጥ ተደርጎ ነው እግሩን ነክሮ ልብሱን ቀይሮ መግባት ያለበታል። በዛ በሰዎች ሊገዙ ሲመጡ የተለያዩ እርባታዎችን ስለሚዞሩ በየእርባታው ላይ በርካታ የሰው እንቅስቃሴ ስለሚካሄድ በሽታውን ለማስተላለፍ በቀላሉ ይቻላል፣ እና ከፍተኛ የወተት ላሞች ሞት ይመጣል። ከፍተኛ የወተት ላሞች የጤና መጓደል ይመጣል። በከፍተኛ ሁኔታ የወተት ምርት ይቀንሳል። ከፍተኛ የኢኮኖሚ ኪሳራን ያመጣል እና በዚህ በተለይ በኤፍ ኤም ዲ ላይ የሚኖረን ግንዛቤ፣ ክትባት ማስከተብ፣ የሰዎች ከቦታ ቦታ ሲዘዋወሩ እጃቸው፣ ልብሳቸው፣ እግራቸው መነከሪያ ውስጥ በደንብ ማስገባት የሐኪሞች ጥንቃቄ በጣም አስፈላጊና ነው ወሳኝ ነችኛ ለምሳሌ ለሶስተኛ ናት፣ ግን ዝርያዋ ከፍተኛ ወተት ምርት ስላላት ልጁ ፈልጋታለሁ ስላለ ይቺ ብቻ ነው ሶስት። ይቺ ገና ከወለደች ሁለተኛ ቀኗ ነው። ጥሩ ወተት አላት፣ ግን የወለደችው ወንድ ጥጃ ነው። ቢሆንም ግን ጊደር ናት እንደምታዩት፣ ግቷ የወተት ምርቷም ጥሩ ናት። በዚህ ሁለት ቀን ውስጥ ያላት ግቶቿ ጤናማ ናቸው። ያላት ጤናማ እንቅስቃሴ ነው። ፕላሴንታ ተወግዶላታል። የተሰጣት ዘርም ጥሩ ዘር ነበር። አጋጣሚ ግን ወንድ ሆነ። ስለዚህ ወንዱን አስቀርተን እሷን ካላት ከጤና አኳያ ስለማትደርስ ግን እንተዋታል። ምክንያቱም ሩቅ ነው ባሌ ሮቤ ስለዚህ እዛ ለመድረስ ስለማትችል እንጂ ፈልጓት ነበር። እሱ ግን ምንድነው አንዳንድ ጊዜ ሰዎች ምንድነው የሚያቀርቡት ምክንያት እኛ እዛ ሄደን ወተት ምርት ቶሎ መጀመር ስለምንፈልግ የወለደች ጥሩ ምርት ላይ ያለች ላም ግዙልን ይላሉ። ነገር ግን ያለው ኪሎ ሜትር ረዥም ከሆነ ብርድ ሊመታቸው ይችላል፣ የተለያየ ጤና ችግር ይጋለጣሉ። ስለዚህ ባይሄዱ ይመከራል ከባለሙያ ጋር በመነጋገር እና ለጊዜው የወለደችን አስቀርሰናል ጊደሮቹ ላይ ነው በአብዛኛው ትኩረት ያደረግ ነው። ጊደሮቹ እንደምታዩት ሳል የለባቸውም ንፍጥ የለባቸውም አይናር የላቸውም ተቅማጥ የላቸውም ጤናማ ሁኔታ ላይ ነው ያሉት። ስለዚህ ለእናንተም እንደነዚህ አይነት ጊደሮችን ነው በጣም ተጠንቅቀን የምንገዛላችሁ ለማለት ፈልጌ ነው። እንደምታያቸው ያላቸው የአጥንታቸው አቀማመጥ ረዣዥም ነው። ቀጥ ያለ ነው። አንዳንድ ጊዜ አልፎ አልፎ ምን ይገጥመናል? ጊደሮች አጥንታቸው ጥፍ ብሎ ይገጥሙናል። ያ ምንድን ነው በተለያየ የመኖ ላይ በሚኖሩ ኑትሪሽን ችግር ሚኔራሎች ችግር ላሞች ያለ እድሜያቸው ጊደሮች ያለ እድሜያቸው አጥንታቸው ይጎብጣል። ይሄ ደግሞ ረዥም ጊዜ ከኛ ጋር እንዳይኖሩና ለአጥንት መሳሳት ወይም ደግሞ ለቲቪ ይጋለጣሉ። ስለዚህ ሁልጊዜ ላሞች ማድረግ አለብን፣ ጠዋት ጠዋት ላይ እያወጣን ከመውጣታቸው በፊት ምግባቸውን ካበላን በኋላ ጠዋት ላይ ደግሞ ወጣ አድርገን የፀሐይ ብርሃን እንዲያገኙ ማድረግ አለብን። ቤታችሁ ውስጥ ደግሞ የሚኖርን የቤት ውስጥ ንጽህና እጅግ በጣም ወሳኝ ሆኖ መሆን አለበት። በመኖሪያ ማደሪያ አካባቢያቸው ላይ በደንብ ንጹህ አየር በደንብ እንዲዘዋወር ማቅረብ አለብን። ምግባቸው ንጹህ መሆን መቻል አለበት። እንዲሁ ደግሞ ንጹህ ውሃ ማግኘት አለባቸው። ምክንያቱም እነዚህ ጊደሮች ለዘር ከደረሱ በኋላ ዘጠኝ ወር ከአስር ቀን ዘጠኝ ወር ከአስራ አምስት ቀን አንዳንዴም ዘጠኝ ወር ሙሉ እርግዝና ከያዙ በኋላ የሚወልዳቸው ጥጃዎች ጤናማ እንዲሆኑና የወተት ምርታቸው ከፍ እንዲል ምግብ ላይ ጥሩ አመጋገብ ስርዓትን በደንብ ልንሰጣቸው እንደሚገባ በወዲሁ ለመግለጽ ነው። መኖ ላይ የሚኖረን ነገር ሁልጊዜ መሆን አለበት በጣም ማስተዋል ያለብን። አመጋገባችን ብዙ ጊዜ ምን መሆን አለበት? በተለይ ለላሞች በምንሰጥበት ወቅት የወተት ምርታቸው ከፍ እንዲል ጤናማ ሁኔታ እንዲኖራቸው በተከታታይ ደግሞ ከወለዱ በኋላ ለሚቀጥሉት አራት ወር ባሉት ጊዜያት ውስጥ የኮርማ ፍላጎት እንዲያነሱ መኖቸው ላይ ጥሩ ፕሮቲን ኮንቴንት ያለው ጥሩ ሀይል ሰጪ የሆነ መኖ የአሰር ይዘቱ ከፍ ያለ በማዕድን በጣም የበለጸገ በቫይታሚን ይዘቱ በጣም ጥሩ የሆነ እና እንዲሁም ደግሞ ንጹህ ውሃ ለወተት ላሞች በየጊዜው በየወቅቱ ልናቀርብላቸው ይገባል። በተለይ ውሃ ላይ በተቻለ መጠን ምን መሆን አለበት? ለእኛ ራሳችን ልንጠጣው ብንጠጣው ምንም አይነት የጤና ጠንቅ ሊያመጣ የማይችል ንጹህ ውሃ ነው ለላሞች ማቅረብ ያለብን። አልበለዚያ ላሞች ወተታቸው ይበላሻል፣ የተለያየ ተቅማጥ ወለድ በሽታ ያጠቃቸዋል፣ ሰውነታቸው ይከሳል። በእነዚህ ምክንያት ምን ይሆናሉ? ኮርማ ፍላጎት ቢያሳዩም ኮርማ ግን መያዝ አይችሉም። ምክንያቱም ያለባቸው የጤና ችግር ከምንም በላይ መፍትሄ ሳይሰጣቸው ረዥም ጊዜ ቢያስቆጥሩ ይሄ ነገር ተጽዕኖ ያደርግባቸዋልና መኗቸው ላይ የምናደርግ ክትትል በጣም ወሳኝ መሆን መቻል አለበት። በተለይ እህሎች በቆሎ ይዘቱ ከፍ ያለ የገብስ፣ የስንዴ፣ ዘንጋዳ፣ ፋጉላ ያሉትን እህሎች በደንብ በመኗቸው ላይ መቀላቀል አለብን። በተለይ የበቆሎ እህሎች ተረፈ ምርት ይህ እንደ ኑግ እንደ ፋጉሎ የተልባ ፋጉሎ በደንብ ልንሰጣቸው ይገባል። እንዲሁም ደግሞ የጎመን ዘር በተለይ ጎመን ዘርን ካልን በኋላ ደግሞ እንዲሁም የጎመን ቅጠላ ቅጠሎች በደንብ ብንሰጣቸው ጥሩ ወተት ይኖራቸዋል። ከፍተኛ ወተትን እያመረቱ ጤናማ እንዲሆኑ ያደርጋል። ግን ጎመን ላይ መጠንቀቅ አለብን። የጎመንን ትፈንገስ የጎመንን በሽታዎች ለማስወገድ የሚጠቀሟቸው አንዳንድ ፀረ ተባይ መድኃኒቶች ስለሚኖሩ ጎመኑን፣ አትክልቱን፣ ካሮቱን ከገዛም በኋላ በደንብ ከፈጨን በኋላ በደንብ ለመኖነት ማቅረብ አለብን። እንዲሁም ደግሞ ከመፍጨታችን በፊት ያንን በጨው ካጠብን በኋላ በንጹህ እቃ ላይ ከዘረርነው በኋላ ውሃ በደንብ በማጠብ እርጥበቱ እንዲለቅ ካደረግን በኋላ ነው ምግብነቱን ለላሞች መስጠት ያለብን እንጂ ዝም ብለን እንዳመጣን ከሰጠ ነው። ብዙ ጊዜ ይሄ አትክልት ላይ የሚረጩ ኬሚካሎች በላሞች ተጽዕኖ ከፍተኛ ጉዳት እያመጣ ስለሆነ የአትክልትና ቅጠላ ቅጠሎችን ስናመጣ በውሃ ውስጥ ማጥነት ማጽዳት አለብን። በተለይ ደግሞ የሰሊጥ ፋጉሎ ኮንቴንቱ ከ64 ፐርሰንት እስከ 75 ፐርሰንት ያለው ቢሆን ላሞች በወሊድ ጊዜ ከፍተኛ ወተትን ስለሚታለቡ ይሄ ፋጉሎ ከፍተኛ ቅባት ስላለው ሰውነታቸው እንዳይከሳ በጣም ይጠቅመናል። በተለይ ደግሞ የእንስሳት አካል ተረፈ ምርት የሆኑ በምግባቸው ላይ እንደ ደም እንዲሁም ደግሞ የአሳ የተፈጨ አሳ ተረፈ ምርትን በመቀላቀል ምግባቸው ላይ ከፍተኛ ንጥረ ነገር ያለው ይዘትን በመስጠት በአካላቸው ጠንካራ በረዥም እድሜ እንዲኖሩ በሽታ መከላከል አቅማቸው የተሻለ እንዲሆን ስለሚያደርግ እንደዚህ አይነት ነገር ላይ ከፍተኛ ትኩረት መስጠት መቻል አለብን። አለበለዚያ ላሞቻችን ምን ይሆናሉ? በቀላሉ በተለያየ በሽታ እንዲጠቁና እንዲሞቱ ያደረጋችኋል። እና ይሄ ላይ በጣም በጣም ከፍተኛ ክትትል ማድረግ መቻል አለብን። እና የወተት ላሞች ላይ በአብዛኛው ጊዜ እንደ ደረቅ ሳር ስንሰጥ በቀን አንድ የወተት ላም የደረቅ ሳር ይዘቱን የምትበላው ከሰባት ነጥብ አምስት እስከ ስምንት ኪሎ በቀን መብላት አለባት። ምክንያቱም ላሞች ምንድን ነው በወሊድ ጊዜ ከፍተኛ ወተትን ስለሚያመርቱ ከበሉ በኋላ አስራ አራቱን ሰዓት በእንቅልፍ ሰዓታቸው ያንን ደረቅ ሳር መልሰው መላልሰው ሀያ ጊዜ ስለሚያላምጡትና ወደ ከፍተኛ ጉልበት ወደ ከፍተኛ አቅም ወደ ከፍተኛ አስፈላጊ ነገር ስለሚቀይሩት በቂ የሆነ ደረቅ ሳር ለላሞች ልንሰጥ ይገባል። በዚ አጣጫሚ ምንድን ነው ደረቅ ሳርም ብዙ ደግሞ በበሉ ቁጥር ላሞች ምን ይሆናሉ? ከፍተኛ ውሃን ይጠጣሉ። ስለዚህ ውሃን ጠጡልን ደግሞ ማለት ምን ይሆናል? ላሞች የወተት ምርታቸው ከፍ ይላል። ጤናቸው ጥሩ ይሆናል። ጥሩ የምግብ መንሸራሸር በሰውነታቸው ውስጥ ይከሰታል። ስለዚህ ጤናማ ሂደት ይኖራቸዋል ማለት ነው። እንግዲህ እነዚህ ላሞችን ስናያቸው ንፍጥ የለባቸውም አይነ ዓይኖቹ ብራይት ነው እያንዳንዳቸውን እየቀረብኩ የምቀርጸው ለምንድን ነው ይሄ ልጅ እነዚህን ጊደሮች ከወሰደ በኋላ በሚያገኘው ውጤት እኔ ጥሩ ውጤት አገኛለሁ ሌሎችም ደንበኞች ይሄን ስራ አይተው ይመጣሉ በማለት ነው እያንዳንዳቸውን አካላቸውን ጭራቸውን ቅልጥማቸውን ጀርባቸውን ፊትለፊታቸውን የምናነሳቸው በተለይ ጭራቸው ለምንድን ነው የምናያቸው ውሃ ወለድ በሽታ ከተከሰተ የጭራቸው አካባቢ ላይ ከፍተኛ እርጥበት ስለሚኖር ያ ነገር በትክክል እነሱ ላይ አለ ወይ የሚለውን ለማየት ይጠቅመናል። እንደገና ደግሞ ቀርበን የምናየው ምንድን ነው? አይናት ሾ ላይ ኬራቶ ኮንጃክቲቪቲስ አለ ይሄ አይናር የአይናር ማበጥ የመተንፈሻ ችግር አለባቸው ወይ፣ ገላቸው ላይ ቁንጫ መዥገሮች አሉ ወይ? እነዚህ ነገሮች በሙሉ ለወተት ምርት እጅግ በጣም ለጤናቸው አደገኞች ስለሆኑ መዥገሮች በተለይ በሚያመጡባቸው ተጽዕኖ በቀላሉ ለተለያየ በሽታ ሊዳረጉ ስለሚችሉ ገላቸውን ቀርበን በደንብ ማየት አለብን። እግራቸው ላይ ቁስል አላቸው? ቁስል ካለ ደግሞ ይሸታል። ይህ መሽተት ከምን ጋር የተያያዘ ነው የሚለውን በደንብ ማየት አለብን። እንዲሁም ደግሞ ጭራቸው አካባቢ ከፍተኛ እርጥበት ካለ ጤናማ የሆነ የእርግዝና ሂደት እየተከሰተ ነው ወይስ ደግሞ ጤናማ ያለሆነ እርግዝና ሂደት እየተካሄደ ነው የሚለውንም በደንብ እግረ መንገድ ባለ ንብረቱ ከመረጠ በኋላ እኛ ደግመን ደጋግመን ማንም በሌለበት ሄደን መልሰን እናያለን። ምክንያቱም ልጁ ትላንት ነው የመረጠው፣ ዛሬ ግን መልጥቼ እንደገና ኔ ኃላፊነቴ በትክክል ወደ ባሌ ሮቤ ከመጫናቸው በፊት በደንብ ማየት መቻል አለብኝ። ለዚህ ነው አሁን ጊደሮቹ እየተዘዋወሩ እኔን በደንብ የሚያዩኝ። አንደኛ አያውቁኝም፣ ጠረኔን አያውቁትም። ሌላ ሰው ነኝ። ለዚህ ነው የሚያዩት ምን አስፈቀደን መተን የገዛናቸውን ጊደሮች ባለቤቶቹ በሌሉበት ከመረከባቸው በፊት እየተዟዟርን በደንብ እናያለን። የበሉት ምግብ ተመቻቸው ወይ? ወደ ጭነት ከመሄዳቸው በፊት ምግባቸውን በደንብ በልተዋል ወይ? ውሃ ጠጥተዋል ወይ? ትላንትና እንዳየናቸው ዛሬም ጤናማ ናቸው። በተለይ እርግዝና ምርመራ ካደረግን በኋላ እርግዝናው በጤናማ ሁኔታ እየቀጠለ ነው ወይስ አልቀጠለም? ለምንድን ነው ያልቀጠለው እንደገና ደግሞ ጊደሮቹ የተለያየ ነገር ገጥሟቸዋል ወይስ አልገጠማቸውም? የምግብ ጥራታቸውን በደንብ እናያለን፣ ማደሪያቸውን እናያለን። በተለይ ቅድም እንደነገርኳችሁ ይሄ እንደ ፓፒሎማ ያለው ይሄ ነገር እንዳይከሰት በጣም ጥንቃቄ ማድረግ አለብን። ብላሞችን የሚያጠቁ በርካታ የጤና ችግሮች ይኖራሉ። እነዚ የጤና ችግሮች በየፋርማችን ላይ እንዳይከሰቱ ሁልጊዜ ማድረግ መቻል አለብን። ወደ ፋርማችን ስንገባ እኛም ሆንን ሌላ ሰው መኖ የሚያመጡ መኪኖችን ቢሆኑ መነከሪያ በደንብ ሊኖራቸው ይገባል፣ ለማለት ፈልጌ ነው። ሀይሉ ነኝ የእንስሳት ሐኪም ወደ እኛ ማዕከል ብትመጡ ለሚቀጥሉት አራት ቀን የሚሰጠውን ስለ ወተት ላሞች እንክብካቤና ክትትል ስልጠና መውሰድ ትችላላችሁ። በወተት እርባታ ላይ የሚኖራችሁ ግንዛቤ ከፍ ይላል፣ የላሞቻችሁን ጤንነት በቀላሉ መጠበቅ ትችላላችሁ፣ ለማለት ፈልጌ ነው። ይህ ፕሮግራም ይጠቅማል ካላችሁ ለጓደኞቻችሁ ሼር አድርጉ።